ሰው ማታለል ወላሂ ዱንያ ላይ ባዶ ያደረገናል፣ አኼራ ደግሞ በጣም ባዶ ያደርጋል። ዱንያም ጭንቀት ነው የሚያስሩ እዚህ ሶሻል ሚዲያ ላይ ሁላችንም የምናውቀው አዶና የመስከረም ወርም የቅን ልቦች ተጽዕኖ ፈጣሪ በመባል መሸለሙን በዛሬው ዕለት ሰምቻለሁ። በዚህ የፍልስጤምን ሀገርነት ተቀበል መለው ዓለም የተቀበለውን የፍልስጤም ሀገርነት እውቅና መስጠትና መቀበል አለብህ ሲል እስራኤላዊ የሆነ የፓርላማ አባል እንግዲህ ዶናልድ ትራምፕን ቀስማቸውን ሰብሮ አስደንግጧቸዋል ማለት ነው እጅግ በሚገርሙ ሲሴቲ ያስታወሳቸው ቲክቶክ ላይ ብዙዎቻችሁ መነጋገሪያ ሲሆን አይታችሁታል ብያስብ። ያው አሜሪካ ጄኤፍኬ ኤርፖርት ደርሳለች ኒውዮርክ ውስጥ የሚገኘው ማለት ነው። ከዛ በኋላ ፓስፖርቷ ነው ሀያ ሁለት ጊዜ ከግድያ የሙከራ መትረፍ የቻለው ኢብራሂም ትራዎሬ ወይም ደግሞ የቡርኪና ፋሶ ጥቁር አልማዝ በመባል የሚታወቀው መሪያቸው እንግዲህ እጅግ በሚገርም ሁኔታ ከሰሞኑን ከትላንትና ጀምሮ እንግዲህ እጅግ መነጋገር መምጣት የቱርኩ ፕሬዚዳንት ኤርዶሃን ትልቅ ሚና ተጫውተዋል። በጣም ረርቶናል እናመሰግናለን ሲል የአሜሪካኑ ፕሬዚዳንት አሳውቋል። ሰላሙ ዓለይኩም ወራህመቱላሂ ወበረካቱ። በላ ዝነቸርነ ሰላም ፍቅር፣ ጤና በያላችሁበት ባል ምዳር ነበር ሁሉ ልጅ አማን ነኝ። በዛር ቪዲዮችን ምርጥ ምርጥ ና ቆንጆ ቆንጆ እንዲሁም ቁም ነገር አዘል ምርጥ ቪዲዮች ለዚህ ኢትዮጵያ ቻናል አዲስ ከሆናችሁ ቻናሎች ሰብስክራይብ እንግዲህ ቪዲዮ ላይክ በማድረግና የሰፖርት መልዕክት ያላችሁም በቀጥታ ወደ ዛሬ ጉዳይ ብስሚላ መግሬሃ ወሙርሳ የመጀመሪያው ቪዲዮችን እንግዲህ የሚሆነው ሰው ማታለል በተመለከተ ሲጠያልስተዋወር ገብጻችሁ ሰው ማታለል ወላሂ ዱንያ ላይ ባዶ ያደርገናል። አኼራ ደግሞ በጣም ባዶ ያደርጋል። ዱንያም ጭንቀት ነው የሚያስር ሰው አራዳነት አይደለም። አንዳንድ ሰው አራዳነት፣ ብልጥነት ሰው ማታለሉ ይኸውን ነገር መሸወዱ ይሄ አይደለም።

እንዲሁ እና ያችሁት እንግዲህ ሰውን ማታለል እንግዲህ በጣም የሚያስጠላ የሚያስነጉር ተግባር መሆኑን ኡስታዝ አስተዋሰናል ማለት ነው። ስለዚህ ሁላችንም ሰዎችን ከማታለል ቆጠብ ይገባል የዛሬው መልእክት ነው። ወደ ከተቢቶችን ስናልፍ እንግዲህ አቶናይ በተመለከተ ነው እስኪ ቢሆን እዚህ ሶሻል ሚዲያ ላይ ሁላችንም የምናውቀው አዶና የመስከረሞርም የቅን ልቦች ተጽኖ ፈጣሪ በመባል መሸለሙን በዛሬው ለት ሰምቻለሁ። በዚህም ታዲያ በመናራ ሬዲዮ ላይቭ ላይ የሚገኝ ሲሆንም አዶና የታዲያ መስከረሞር ላይ ተጽኖ ከፈጠሩ ግለሰቦች ከበርካቶች ማለት ነው ተወዳድሮ እሱ በማሸነፍ እንደምትመለከቱት የሜዳሊያ እና የዋንጫ ሽልማትን አግኝቷል። የነሐሴ ወርን እኔ ማሸነፌ ይታወቃል። ቪዲዮ እንዳያችሁት እንግዲህ አዶናይ እጅግ በጣም የሚገርም ሰው ነው። እንግዲህ ለሽልማትም አብቅቶታል። እንግዲህ ስግት በሚለው ቃሉ እናውቀዋለን ማለት ነው። ስለዚህ አዶናይ ለሽልማት ስለበቃ ደስ ብሎናል ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ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 የተናገረውም ነበረ። እንግዲህ የፍልስጤም ሀገር መሆኗን ልታወጅ ይገባል ብሎ ሲያስጠነቅቀው ነበረ። እንግዲህ እሱ የተናገረው በዕብራይስጥኛ ቋንቋ ሲሆን ትራምፕ ይህንን ቋንቋ ስለአላወቀው ብዙም ግራ መጋባት ምንም እንዳለው አልተረዳም ነበረ ማለት ነው። እንዲሁም ሰውዬ ጽፎም ነበር እና በእንግሊዝኛ የገባው እሱን እስኪ ላሳያችሁ ሁኔታውን

ቪዲዮ እንዳያችሁት እንግዲህ ይህ ሰውዬ በኢብራይስጠኛ ቋንቋ እንግዲህ ትራምፕን የፍልስጤም ሀገር መሆን ትቀበላለ ሲል ሲቃወም ነበረ የነበረውን ክስተት ያሳየኋቸው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ የሳላህ አልጃዕፈራዊ ወንድም ከእስር ቤት ተፈተለ። እስኪ ቪዲዮ እንመልከት። ትላንትና የክህደት እጆች የገደሉት የሳልህ አልጃዕፈራዊ ወንድም ናጃ አልጃዕፈራዊ ከወራሪዋ እስር ቤት ተለቋል። ምን አፍቆ ሲጠብቀው የነበረው ወንድሙን ሳያገኘው ተሰናብቶታል። ከሳምንት በፊት ራስህን ጠብቅ ስወጣ የምትቀበለኝ አንተ ነህ የሚል ደብዳቤ ከእስር ቤት ሆኖ ልኮለት ነበር። እነሆ እናትና አባቱ ሳላን ወደ ቀብር ሸኝተው ሌላኛው ልጃቸውና ናጅን ከእስር ቤት ተቀብለውታል። ታዲያ ከዓመታት እስር በኋላ ከወራሪያው እስር ቤት የወጣው የሳላ ወንድም ናጂ እንደወጣ የሰማው ዜና የወንድሙን መሞት ነበር። እሱ የወጣበት ቀን ከወንድሙ የቀብር ቀን ጋር ገጥሞ ቤተሰቡ ለድብልቅልቅ ስሜት ተዳርጓል። እስረኞችና ታጋቾች ልውውጥ ተጀምረዋል። ንጋቱን ሐማስ በእጁ የነበሩ በሕይወት ያሉ ታጋቾችን መልቀቅ የጀመረ ሲሆን፣ ወራሪዋን በእስር ቤት አፍናቸው የቆዩ ፍልስጤማውያንን መልቀቅ ጀምራለች። አልሐምዱሊላህ በአዲሱ የጋዛ ተኩስ አቁም ስምምነት መሰረት ፍልስጤምም እስረኞቿን ከእስራኤል እስር ቤት ወደ አገራቸው ሲመለሱ ደስታና ሀዘን ተያይዘዋል። በመጀመሪያ ወደ 2000 የሚጠጉ እስረኞችን የጫናው ቴቢ ኤጀንሲዎች በያዘው ዌስት ባንክ ውስጥ ራማላ ደረሱ። እናት በማጣትና በማግኘት መካከል ሆና እያለቀሰች ብቻዋን ትዋልላለች። እንባዋ ሀዘንና ደስታን ቀላቅሎ እንደ ጅረት ኩልል ብሎ ይፈሳል። ሁለት ልጆቿ እንደተገደሉባት አምና የገዛን አፈር ስትመሰክር ማለች፣ ጂናዛቸውን እንኳን በክብር በቀበርኩ እያለች በእሳት አረሩ መሃል ኳትናለች። ዛሬ በህይወት መኖራቸውንና በእስረኞች ልውውጥ ዝርዝር ውስጥ ስማቸውን መካተቱን ስትሰማ አልቻለችም፣ ተንሰቅስቃ አነባች። ገዛ ገዛ ከጫፍ እስከ ጫፍ ወጥታ እስረኞቿን ተቀብላለች። በተክቢራና በተህሊላት በለቅሶና በሳቅ ታጅባውላለች። ለእስረኞቿ ነጻነት የተፋለሙ ጀግኖቿን በአደባባይ አወድሳለች። ለአዘዲን አልቀሳም ና ለቁርስ በርጌድ ታህያውን አቅርባለች። እነሆ ሌት ከቀን ሲዋደቁ የከረሙትን በነጠላ ጫማ የተፋለሙትን ሙጃሂዶቿን ዛሬም በተጠንቀቅ ቆመዋል። ህዝባቸውን አክብረው ከመሃላቸው ተጥደዋል። እነርሱ እንዲህ ናቸው። እረፍት የሚባል አያውቁም። ከፊሎቹ መሳሪያን በማምረት ላይ ተጠምደዋል፣ ገሚሶቹ ደህንነትን ለመጠበቅ ተሰይመዋል። ሌሎችም አሉ፣ ኃይኖችን የሚዋጉ ወዲህም የወራሪዋን እስረኞች የሚያስረክቡ ወዲያም ወደ ግብጽ የሚሰደዱትን በመቀበል ላይ የተጠመዱ አሉ። ሁሌም ቢሆን ስራ ላይ ናቸው። እረፍት የሚባል ነገር አያውቁም። ጀሊሉ ዛን እስከ ልጆቿ አላህ ይጠብቃቸው ወንድማ

እንግዲህ ወንድሙ መፍታት አስመልክቶ የሳላህል ጀፍራዊ አባት እንግዲህ ደስታም ሐዘንም ላይ ይገኛል። እንግዲህ በአንድ በኩል ሳላ ሲሞት፣ በሌላኛው በኩል ደግሞ ወንድሙ መጥቶ እንግዲህ ሰውየው እጅግ በጣም ሐዘንም ደስታም ደቅብ ደቅብ ወጥቷል ማለት ነው። ሰውየው የመጨረሻ ጊዜ እንግዲህ የሳላህል ጀፍራዊ ከመሞቱ በፊት አንድ ቪዲዮ ቀርጾ ነበር። እስኪ እሱ ይላከፍላችሁ። ታውቆት ነበር እንዴ ግን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 አዳዲስ መረጃዎችን ለማግኘት ደግሞ የፕላስ ምልክቷ መጫናችሁን አትርሱ። ያያችሁት እንግዲህ ይህ ሰውዬ እኛ ወጣቶች ብንሞት እኛ ትልቅ ሰዎች ብንሞት እናንተ ናችሁ ተተኪዎቻችን ድምጽ ድምፅ መሆን ያለባችሁ ብሎ ሕፃናቶችን ሲያበረታታም እንግዲህ ይሄ ቀድሞ እንደሚሞት እንዳወቀ ወይም ደግሞ አላህ እንደነገረው የሚያሳይ ነገር ነው። ለማንኛውም ግን ሁላችሁም አላህ ጀነት አልፍ ድረስ እንደወፈቀው ዱዓ ማድረጋችሁን እንዳትረሱ። ወደ ቀጣይ ቪዲዮዎቻችን ስናርፍ እንግዲህ የሀማስ እንግዲህ ሁሉም ታጋጆቹን ያስረክባል እስኪ ብለን እንመልከት። ሐማስ በእጁ ምንም አይነት ታጋች የለም። ሁሉም የእስራኤል ታጋቾችን በህይወት ያሉትን ሀያ የሚሆኑትን አስረክቧል። እንደሚታወቀው አርባ ስምንት ታጋች ነበረው። በህይወት ያሉት ሀያ ናቸው። የቀሩት በህይወት የሌሉ ወይም ደግሞ አስክሬናቸው ነው። እንግዲህ በህይወት ያሉትን ሙሉ ለሙሉ መልሶ ምንም አይነት ታጋች በእጁ የለም። የቀሩትን አስክሬኖች ደግሞ በሚቀጥለው እንደሚመልስ ተረጋግጧል። እንደምትመለከቱት ደግሞ እስራኤል ወደ አንድ ሺ ዘጠኝ መቶ የሚሆኑ ፊሊስጤማውያኖችን ለቃለች ማለት ነው። እንደምትመለከቱት በእነዚህ መካከል ወደ ሁለት መቶ ሀምሳ አንድ የሚሆኑት ቀደም ብለው የታሰሩና የእድሜ ልክ እስራት በእስራኤል ፍርድ ቤት የተፈረደባቸው እንደነበሩ ታውቋል። የቀሩት 1700 ደግሞ በዚህ በሁለት ዓመት ጦርነት ውስጥ የተያዙ ፊልስጤማዊ ታጋቾች ናቸው። እንግዲህ እስር ቤት የነበሩ አሁን ላይ ተለቀዋል ማለት ነው። እንግዲህ እንደምታዩት ብዙ ፊልስጤማዎችን ያስደሰተው ደግሞ በእነዚህ መካከል ዶክተር አቡ ሳፊ የሚባለው ዶክተር ይህ ዶክተር እዚህ ጋ ታጋቾች ውስጥ አለ የሚባል ዜና ተሰምቶ አሁን ላይ ብዙዎች እየተደሰቱ ይገኛሉ። ይህ ጋዛዎች የሚወዱት ዶክተር ነው። በባለፈው ዓመት ነበር እስራኤል ከሆስፒታል አውጥታ የወሰደችው። እናሱ መኖሩ ብዙዎችን አስደስቶ አንስቷል። ሌላው ደግሞ ሀማስ እየጠየቀ ያለው ሀማስ ብቻም ሳይሆን ኳታርና ግብፅ መጠየቂያ የያዙ ሰው እስራኤል እንዲለቀው ይህ ሰው ነው፣ መርዋን አቡጋቲ የሚባል ሰው ነው። ይህ ፊሊስጤማዊ ማንዴላ የሚል ቅጽል ስያሜ ያለው ሰው ነው። ይህ እንዲፈታ አጥብቀው እየጠየቁ ነው። እስራኤል ግን እምቢ ብላለች፣ እስካሁን ባለው መረጃ ማለት ነው። ብቻ በአጠቃላይ ዛሬ ሀማስ እጁ ላይ ያሉትን ሙሉ ለሙሉ በህይወት ያሉትን አስረክቧል። እስራኤልም እንደዚሁ ያሰረቻቸውን በሙሉ አስረክባለች። አሁን ላይ ቀጣይ የሰላም ሂደቶቹ የምናያቸው ይሆናል። ሀማስም ትጥቅ አልፈታም ማለቱ ተሰምቷል። እንግዲህ ወደፊት የሚሆነውን አብረን የምናይ ይሆናል። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። የምናያችሁት እንግዲህ ሀማስ ለብዙ ሰዎች እንግዲህ ታግቶ የሚገኙ ነበሩ እስራኤሎችን እና እነሱን ማስረከቡ ወይም ደግሞ ሰላም ስምምነቱ ጥሩ ላይ የሆነ መምጣቱን የሚያሳይ ዜና ነው እየጋበዝኳችሁ ማለት ነው። ወደ ቀጣይ ቪዲዮ ስንመለከት እንግዲህ አንድ የኤ አይ ዜና ሰሞኑን ያስቸገረ ነበር፣ እስኪሱ ልጋብዛችሁ። ይችን ሴት እያስታወሳችኋ ቲክቶክ ላይ ብዙዎቻችሁ መነጋገሪያ ሲሆን አይታችሁታል። ብያሰው ያው አሜሪካ ጂኤፍኬ ኤርፖርት ደርሳለች ኒውዮርክ ውስጥ የሚገኘው ማለት ነው። ከዛ በኋላ ፓስፖርቷን ሲቀበሉት እንደምትመለከቱት ፓስፖርቷ ላይ ብዙ ቪዛ የተመታ አለ። ከዛ በኋላ አራይቫል ሊመቱላት ወደ ውስጥ ወደ አሜሪካ ላይ ያስገቧት ሲሉ ኬት ሀገር ነው የመጣችሁ ሲሏት ቶሬንዛ ትላቸዋል። ቶሬንዛ የሚባል ሀገር ማፕ ላይ የለም። ከዛ በኋላ ወደ ፕራይቬት ሩም የወስዷትና እዛ ላይ ፍተሻ እዛ ፈትሸዋት ማፒ ዘረጉላትና ሲያሳየን ስር ይሄ የኛ የዓለማችን ካርታ የለም ይሄ ኛ የዓለም ካርታ የለም ትላቸዋለች። ከዛ በኋላ ቲክቶክ ላይ በጣም መነጋገሪያ ይሆናል ጉዳዩ የምትመለከቱት ቪዲዮም በሶሻል ሚዲያው ላይ መነጋ ብዙ ሰዎች የሚያዩታል። በጣም ብዙ ሰዎች ጋር ይበጣም ብዙዎቻችሁ ስጠይቁ ነበር ስለዚህ ነገር እንድሰራላችሁ። ነገር ግን ጉዳዩ ውሸት ነው፣ ፌክ ነው፣ ኤአይ ነው። አንድ ሰው ነው ቲክቶክ ላይ ኤአይን በመጠቀም ይህንን ምስል የሰጠው። ከዛ በኋላ ድምፁንም የዜናውን ድምፅ ሰምታችሁታል ብዬ አስባለሁ። እሱንም ድምፅ ሰጡት ዜናውንም የተሰራው ቪዲዮም ሁሉም ነገር የተሰራው ኤአይ ነው። ስለዚህ በዚህ ነገር የተሰወዳችሁ ካላችሁ መልሶ ነው ቪዲዮ እንግዲህ ይህ እስከዛሬ ድረስ አሜሪካ ላይ ተከስቷል የተባለው ዜና እንግዲህ ውሸት መሆኑን ሙሴ ሰለሞን ኤአይ ነው ብሎ ፈረዶታል ማለት ነው። እንግዲህ ነገራቶችን አጣርተን ወይም ደግሞ ወደ ሰው የምናደርሰውን ነገር እንደዚህ ቢሆን ይሄ ይመጣል የሚለውን ነገር አጣርተን ልንደምጥ ወይም ደግሞ መረጃ ምንሰጥም ሰዎች ይህንን መረጃ ልንሰጥ ይገባል የሚል ሀሳብ ላስተላልፍ ወዳለው ማለት ነው። ወደ መጨረሻው ቪዲዮ ሳልፍ እንግዲህ ትራዎሬን በተመለከተ ነው። እስኪ ቪዲዮን ግድያ ሙከራ መትረፍ የቻለው ኢብራሂም ትራዎሬ ወይም ደግሞ የቡርኪና ፋሶ ጥቁር አልማዝ በመባል የሚታወቀው መሪያቸው እንግዲህ እጅግ በሚገርም ሁኔታ ከሰሞኑን ከትላንትና ጀምሮ እንግዲህ እጅግ መነጋገሪያ ሆኗል። ለሀያ ሁለተኛ ጊዜ በትናንትናው ዕለት የግድያ ሙከራ ተደርጎበታል እየተባለ ነው የሚገኘው። ምዕራባውያኑ እንግዲህ ከሀገራቸው ውልቅ ብሎ እንዲወጡ እያስጠነቀቀው እንዲሁም ደግሞ እንደሚታወቀው ቡርኪና ፋሶ እጅግ የበለጸጉ እንዲሁም ደግሞ ብዙ ማዕድን ያላት ሀገር እንደሆነች ይታወቃል። ምዕራባውያኑም እንግዲህ ወርቆቿ እንዲሁም ደግሞ በርካታ ማዕድናቶቿን እያወጡ ሲጠቀሙ ነበር። ለዚህም እንግዲህ ቡርኪና ፋሶን እንግዲህ ልክ እንደ ማንኛውም የአፍሪካ ሀገር ረግጠው እንዲሁም ደግሞ በኢኮኖሚ የተሻለች እንዳትሆን ማድረጋቸው ይታወቃል። ትላንትናም እንግዲህ ኢብራሂም ትራዎሬ በጠንካራ በሆነ እየጠበቀ እንዲሁም ደግሞ የራሱ ስትራቴጂዎች በሕይወት መትረፍ ችሏል ማለት ነው። በሚገርም ሁኔታ ግን ለሀያ ሁለተኛ ጊዜ ከግድያ ሙከራ መትረፍ ችሏል ማለት ነው። በአዲስ መርጃ መልሳሉ የፕላስ ምልክቷን ይጫራችሁ። ቤተሰብ ሁሉ መልካም ቀን ቪዲዮ እንዳያችሁት እንግዲህ ኢብራሂም ትራዎሬ በጣም ጀግና የሚባል ወይም ደግሞ ጥቁሩ አልማዝ የተባለ የሚጠራ መሪ ነው ማለት ነው። ይህም ያለው እንግዲህ ለአውሮፓውያን እጅ ባለመስጠት ሀገሩን በማስከበር እንዲሁ እየመራ የሚገኝ ጀግና መሪ መሆኑ ይታወቃልና ከዚህ ጋር በተያያዘ እንግዲህ ለ22 ሁለተኛ ጊዜ የግድያ ሙከራ ተደርሶበታል ተደርጎበታል። እንግዲህ ይሄም የሚያጅብ ነው። ሰውዬው እንግዲህ ከአንድም ሁለቴም ያለ እንግዲህ 22 ጊዜ የግድያ ሙከራ የደረሰበት ጀግና መሪ ነው። ይሄንንም ማርኩ እንግዲህ ሀገሪቱን በ በላይነት እየመራ የሚገኝ ወጣት መሪ ነው ማለት ነው። ስለዚህ ይህም ካላ ጠብቁት እንግዲህ ሀገሩን እንዲመራ ለማሳሰብ እንዲሁም ደግሞ እንደዚህ አይነት ጀግና መሪዎች ለማበረታታት ይህም ቪዲዮ ለናንተ ጋብዝኳችሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ለዛሬ ቪዲዮ በስጨረስኩኝ ሰላሙ አሌይኩም ወራህመቱላሂ ወበረካቱ